ያው ሁለታችንም መረጋጋት አልቻልንም እና ያለውን ነገር እስቲ እናያለን አብረን አይሻልም ማየት አሪፍ እኮ ነው ቡራ ግን አው ምን አለ መሰለ ማለት እኔ መጫን የሚችለው ማውራትም የሚችለው አንተን ነው ማለት እንደ ጓደኛ ማለት ነው ምንም ነገር ላወራ የሚችለውም አንተን ነው ገብቷል አይደለ ከም ነገራቶች በሰፉ ቁጥር አስቸጋሪ ነው የሚሆነው ላይፍ ላይ ገብቷል። ነገ ከነገ ወዲያ ምናምን ሲባል በጣም ሰፊ የሆነ ይመጣና በኋላ ላይ በጣም የማትፈልገው የማትወጣው ችግር ውስጥ ልትገባ ትችላለ። እኔ ሰው እንዲገባም አልፈልግም፣ እኔም መግባት አልፈልግም። በሁለታችሁ ጉዳይ ላይ ሁለታችሁም ነገራቶችን ወጣት ናችሁ ምናምን በጣም አውርታችሁ ተግባብታችሁ ነገራቶችን ምናምን መጨረስ የምትችሉ አይነት ሰዎች ናችሁ የሆነ ሞድ በጣም የምቀርባት እሷን ነው። አይደለም ከባድ ቪዲዮ ነው የሚሆነው፣ ምክንያቱም ለማስታረቅ እንድለያዩ አልፈልግም ብለዋል። እስኪ ያለውን ነገር ከእናንተ ጋር ሆነ የምናየ ነው የሚሆነው። እስከ ቪዲዮ ፍጻሜ ያብራችሁን ቆዩ። ሰላም ሰላም፣ እንዴት ናችሁ የተከበራችሁ የተወደዳችሁ ውድ የአሸግሬስ ፋሚሊ የማንተና ፍቅር ለእናንተ? ዛሬም ደግሞ በቀውጢ ቪዲዮ ተመልሰናል። የዛሬው ምን ያሳየናል የምለው ደሞ አብረን ስናይ ብዙ ነገሮችን እንወስዳለን። እስከ ቪዲዮ ፍጻሜ ያብራችሁን ቆዩ። በጣም አብረው ሲሆኑ ምናምን በቃ በጣም የሚመቸው የሚወዳቸው ምናምን የማት ሰዎች አሉ እናንተ ደግሞ ብዙ ነገር ታውቃላችሁ ፋሚሊዎች፣ እና ያንን ነገር ማስተካከል አለበት። ብሩኬ ጋር ጥፋት ካለ በቃ ብሩኬ ማስተካከል አለበት፣ አይሚ ጋር ጥፋት ካለ አይሚ ማስተካከል አለባት። እኔ በቃ ማለት እሱ በጣም ጓደኛዬ ስለሆነ በጣም ስለምቀርበው እሱን ነው ልጫ ነው የምችለው ነኝ፣ ምክንያቱም እንደዚህ መሆን ስለሌለበት ማለት ነው። ገብቷችኋል። በቃ ብዙ ነገር ብዙ ነገር ብዙ ነገር ስላላቸው አይሚና ብሩኬ በጣም የማህት ነገር ስላላቸው ማለት ነው እና ያ ነገር እንዲፈጠር አልፈልግም። መስተካከል ካለበት ይስተካከላል። ይስተካከላል ብቻ ሳይሆን 100% ይስተካከላል። ብሩኬና አይሚ ተጣልተው እንደዚ ሆነው ምናምን አይቀጥሉ። ምክንያቱም እነሱ ጋር ያለው ነገር የሆነ የሚያስቀና ደስ የሚል እኔ፣ ለሌሎች ጓደኞቼ ለሌሎች ፍሬንዶቼ ምናምን ልክ እንደዚ አይነት ነገር እንዲኖራቸው ምፈልግ ሰው ነኝና፣ የብሩኬና የአይሚ ነገር በጣም ስላሳሰበ ምናምን ነው እሱንም በጣም ተጭኘው ልናገር ባገኘው በዚህ ልክ አላወራው ባገኘው ማለት ነው ግን ላገኘው አልቻልኩም። ምናምን ነገር ስልክም ስደውልለት አነሳ ምናምን ላገኘው አልቻልኩም፣ እና ባገኘው በጣም የምጫ ነው ሰው ነው ማለት አንድ ቀን እንኳን በቃ ጣልተው ማሳለፍ እንደሌለባቸው ነው የምነግረው። ምክንያቱም በጣም ዲቴል የምቀርበው እሱን ስለሆነ ማለት ነው። እሱ ጋር ችግር ካለ በቃ ዛሬ ምንድን ነው ቀጠሮ እቅድ ምንድን ነው? ብሩክና ሃይሜ እንድለያዩ አልፈልግም ነው ብለው ልጁ ያው ለማስታረቅ ነው እና ያው ሁላችሁም ተጣልቶ እንዲቀጥሉ አትፈልጉም፣ ተታርቆ ነው እና ሃይሜ ባለፈው ቪዲዮ ላይ ይቅርታ ጠይቃለች። ያው ይቅርታው መቀበል አልቻለም ብሩክ አባሯታል እና የዛሬው ምን ያሳየናል? እስከ ቪዲዮ ፍፃሜ ያብራችሁን ቆዩ። የትም እንዳትሄዱ ሰብስክራይብ እያደረጋችሁ ፋሚሊ መሆን ትችላላችሁ። እና ሁላችንም ሰብስክራይብ እና ላይክ፣ ሀሳባችሁን ኮመንት ላስቀምጡ። ስለጠፋው ደግሞ ይቅርታ ጠይቃችኋለሁ። በድጋሚ ተመልሰናል አንጠፋም ብዬ አስባለሁ። እስ ያለውን ነገር አይተን እንመለስ። ተኛ ነች ሀይሚ ደግሞ በዛ አትታማም። በቃ ስማርት የሆነ ማይንድ ነው ያላት፣ በቃ ደስ የሚል ነገር እንዳላት ነው ማቀው። እና እሷንም ብቻ ምን እንደምል አላቅም። እኔ አሁን የምፈልገው የመጀመሪያ እንትኔ እሱን አግኝቼ ያለውን ነገር ጠይቄው ምና ማስተካከል የሚችል ከሆነ ማስተካከል አለበት። እንዲህ ልለምነው እንዲህ ነው ምናምን ሳይሆን በቃ መስተካከል አለበት። እሷና እሱ ተለያይተው ለአንድ ቀን እንኳን መሆን የለባቸውም ብዬ አላስብም። እና ፋሚሊዎች እንደምታውቁት የሁለቱ ነገር በቃ ሁላችንም ያስቀናናል። በዛ ልክ ደግሞ ሁሉም ሰው ደግሞ የሚናደድ ሰው ደግሞ አይጠፋም። ሁላችንም ስለሚመቹ ምናምን፣ ሁላችንም ደግሞ የሚደብረው ምናምን አለ ብሩኬና ሀይሚ ምናምን አብረው ሲሆኑ የሚደብረው በጣም የሚከፈው ምናምን ሰው አለ። ለዛ ሰው ደግሞ ቦታ ያለመስጠት ነው። ብሩኬን ብዙ ነገር ሊሰማ ይችላለች፣ እሷም ብዙ ነገር ልትሰማ ትችላለች። ምናምን ነገር ለዛ ነገር ደግሞ ቦታ መስጠት አያስፈልግም ብዬ ነው ማሰቡ። ምክንያቱም የሚያስቀና ነገር ምናምን ሲኖር የሆነ ነገር ብቻ ይፈጠራል በመሃል ማለት ነው። እና ያንን ነገር ማስተካከል አለበት ብዬ ያስባለኝ እስካሁን ድረስ በቃ በጣም በቃ በጣም ማለት ነው። እኔ በትግስት ነው ስደውልለት፣ ቴክስት እልክለታለሁ፣ ስደውልለት ምናምን አላነሳም ብሎኛል። በጣም ማለት ነው እና የማገኝበትን አማራጮች እንዳለ እጠቀማለሁ። ማለት እሱን አግኝቼ ማውራት ፈልጋለሁ ምናምን ያለውን ነገር ምን እንደሆነ ምን እያሰበ እንደሆነ መጠየቅ ፈልጋለሁ እና ፋሚሊዎች ማለት እኔ ብቻ ስለወረውት ብሩኬ ማለት ብዙ ነገር ላይፈጥር ይችላል። ያ ማለት ደግሞ ምንድነው፣ ሁላችንም ተጋግዘን ነው ማድረግ ያለብን። ምክንያቱም አንድ ቀን ተጣሉ እየሰፋ እየሰፋ እየሰፋ ሄደና በቃ የማየውን ነገር ውስጥ ሊገቡ ይችላሉ እና ፋሚሊዎች እናንተ በሻላችሁ ታቅም እናንተ ማለት በጣም እንደምትወዷቸው ምናምን አውቃለሁ። በሻላችሁ ታቅም ያላችሁን ነገር ምናምን እንድታግዙኝ ነው ያለው ማለት በሻላችሁ ታቅም ማለት ነው። ምክንያቱም ጋፓቸው እንዲሰፋ አልፈልግም። ከዚህም በኋላ ያለው ነገር እንዲሰፋ አልፈልግም። ከዚህ በኋላ በቃ ያለውን ነገር የተፈጠረውን ነገር ምናምን ፊክስ አድርገው እንደ መጀመሪያቸው ነው መሆን ያለባቸው ብዬ ነው ማስበው እና ፋሚሊዎች ጋፓቸው እንዳይሰፋ ምናምን እኔ ብቻ አይደለም፣ እነ ብሩኬንም ወደው እነ አይሚንም ወደው፣ እኔ ብቻ አይደለም። በጣም ብዙ ሰው የሚወዳቸው በጣም የሚያከብራቸው ምናምን ሰው አለ። ፋሚሊዎች ደግሞ በቻላችሁት አቅም ምንም ይሁን ምንም እነሱን በቃ እንደ መጀመሪያው አንድ ማድረግ ስላለብን፣ ኮሜንትም ላይ ይሁን ምንም ላይ ይሁን ብቻ እንድታግዙኝ ነው ፈልገው እነሱ ተለያይተው በዚህ ልክ መቀጠል ስለሌለባቸው ማለት ነው እና ያንን አድርጉልኝ ይህንን ብቻ እንድታደርጉልኝ ነው ፈልገው እና ስምሪ እንደውዬላትኝ ያለው ትንሽ ቆየችብኝ መሰለኝ እሷ እስክትመጣ ድረስ ስንጠብቅእና እሷ ደግሞ ያለውን ነገር ምናምን አውርቻትኝ ታገናኘኝ ከሆነ ምናምን በቃ በጣም ነው ደስ የሚለኝ ማለት አወረ ያለው ምናምን እንደ ፍሬንድ እናወራለን ከዛ በኋላ ያለውን ነገር ምናምን ይነግረኛል ማስተካከል ካለብኝ አስተካክለዋለሁ። የእኔ ብቻ ሳይሆን የሁላችንም፣ በቃ ተጋግዘን ሁላችንም ተጋግዘን ብሩኬ እና የሚል እናገናኛቸዋለን። ምንም አይለያዩምን ጭምር ነው የምለው ማለት ምንም። እና ስምሪ ትንሽ ቆየችብኝ፣ ቆይቷል ከደወልኩላትኝ ትንሽ እና እሷን እንጠብቃለን። በጣም አስጨነኩሻ ደጋግሜ ስልክ እየደወልኩ ምናምን አስጨነቁሻ። እኔም በጣም ተጨነቄ ነው አንቺን ያስጨነቁሽ እና ካስጨነቁሽ በጣም ይቅርታ እና በጣም ጨንጎኝ በጣም ደብሮኝ ስለነበር ነው አንቺንም በጣም ያስጨነቁሽ ማለት ነው። እና ማለት ያው ብዙ ነገር ከኔ በላይ አንቺ ብዙ ነገር ታውቂያለሽ። እና ብሩክ ስደውልለት ስልክ አላነሳም ብሎኛል። ጭራሽ ቴክስትም ስልክለት ስደውልለትም ምንም በቃ ሊያወራኝም ፈቃደኛ አይደለም። አሁን ማንሳትም ማለት ምን ብሩክ ምላሹ ምን ይሰጠዋል የሚለውን ደግሞ ከእናንተ ጋር ሆኖ የምናየው ነው። ብሩክ ይመጣል እና እስከዛ ሁለቱም አሉ እየተነጋገሩ ያለውን ነገር ከእናንተ ጋር ምርጥ ምርጥ የሆኑ አስተማሪዎች ያለውን ቪዲዮዎች ደግሞ እያየን ነው የምንሄደው። እስከ ቪዲዮ ፍጻሜ አብራችሁ ይቆዩ። ሰብስክራይብና ላይክ አይረሳ። ሀሳባችሁን ኮመንት ላል እኔም የተወሰነ ነገር አውቃለሁ እና እኔ አላውቅም ማለት አንቺ በምትችው አቅም አንቺ በምትችው አቅም በቃ ስምሪ ማለት ልጫንሽም እችላለሁ እና እሱን ብቻ እንድታገናኝ ነው ፈልገው ብሩኬን። አዎ ማለት እኔ ስደውልለትም ቴክስት ልክለትም ምናምን ሊመልስልኝም አልቻለም ጭራሽ ሊያነሳም አልቻለም ቴክስት እንኳን ማውራቱን ቴክስት እንኳን አይመልስልኝም። ይሄ ደግሞ ታውቂያለሽ፣ በቃ በምን እንደመጣ ማለት ነው እና እንዲህ ሆነ የለበትኝም እሱ ገብቶሻል አውቃለሁ። ፍላጎት እንደሌለውም አውቃለሁ። እንደ ጓደኛ እኮ ከዛ በፊት ስደውለት እናወራለን፣ ምናምን እንጠያየቃለን ምናምን። ነገር ግን አሁን ደግሞ ያለበትን ኮንዲሽን አንቺም በደንብ ታውቂያለሽ፣ በዚህ ልክ መቀጠል እንደሌለባቸው ምናምን ታውቂያለሽ። እኔ አሁን በጣም የምቀርበው ምናምን ብሩኬን ስለሆነ ነው፣ ጓደኛም ብሩኬ ምናምን ስለሆነ ነው። ሀይሚንም ማውራት እፈልጋለሁ እኮ ግን እሱን በጣም ስለምቀርበው እንደገና ወንድ ልጅም ነ እሱን ነው ማውራትም ያለብኝ፣ ችግር ካለ መፍታትም ያለበት እሱ ስለሆነ ማለት ነውና በቃ እኔ እንደምንም ብለሽ ብቻ እንድታገናኝ ነው ፈልገው ማለት ነው። ራሳቸው ቢፈቱ ይሻላል ተብሎ ነው ሁሉም ዝም ያላቸው ለዛ ነው። አዎ እንደዚህ እኮ ይባላል ማለት ችግራቸውን ራሳቸው ይፈቱ ምናምን ኖርማል ነገር እኮ ነው። ራሳቸው ቢፈቱ ምናምን አሪፍ ነው። ግን ያለውን ነገር ደግሞ በጣም እየደበረ ነው የሚመጣው። እኔም ደብሮኛል በጣም ብዙ ሰዎችም እየደበራቸው ነው የሚመጣው። ችግራቸውን ራሳቸው ቢፈቱ ሰው ባይገባም ምናምን እኮ አሪፍ ነገር ነው። ግን አሁን ደግሞ ነገ ምን እንደሚፈጠር አይታወቅም። ቀጣይ ለምን እንደሚፈጠር አይታወቅም ማለት አንድ ቀን፣ ሁለት ቀን፣ ሶስት ቀን እያለ በጣም ረጅም ሰዓት ደግሞ ብዙ ነገር ጋፕ ይፈጠራልና ያኔ እየከበደ እየከበደ ይመጣል። ሁላችንም ይደብረናል። በቃ ያኔ ከብዶ ምናምን ከመጨነቅ አሁን ያለውን ነገር እሱን የምታገናኘኝ ከሆነ እሱን ብዙ ነገር አውርቼው ማለት እኔ አሁን ብለውም ይመጣልኝ አይመስለኝም። እንድትሞክሪልኝ ብቻ ነው ፈልገው። ስምሪ፣ እኔ አሁን አንቺን አስጨንቄሻ ማለት አንቺም እኮ መምጣት አልፈለግሽም። ምክንያቱም እሱን እንደማታገናኘኝ ምናምን እኮ ታውቂያለሽ። ገብቶሻል። ግን አንቺ ልክ እንዳስጨነቁ ብቻ ብትደውይለት ያነሳልሻል። አንቺ እኔ አሁን ስደውልለትም አያነሳም፣ ቴክስትም ስልክለት አነሳም፣ ምናምን አልፎ ተርፎ በሌላም ስልክ ስደውልለት አነሳም። አንቺ ደግሞ ስትደውይለት ያነሳል። ምክንያቱም ከቀረ ቤታችሁ አንጻር ማለት ነው። ገብቶሻል አይደል? ብዙ ነገር ሆነሽ እና አንቺ ብትደውይለት ምናምን እኔ እዚህ ጋር እንደሌለው አድርገሽ እኔ እንጃ ምን ልበልሽ፣ ብቻ እንዲመጣ ብቻ ነው ፈልገው። ማለት መቶ ምን ልታወራው ነው ማለት? እሱን የምታወራውን ነገር እኔ ማናገር አትችልም። እሱ እዚህ ድረስ ከሚለፋ እኔ ማናገር የምችለው ነገር ካለ እኔ ማውራት ትችላለን። ስምሪ አሁን አንቺን ባወራሽ ማለት ስሜቱን ማወቅ ፈልጋሉኝ። እሱን አንቺን ባወራሽ እኮ ኖርማል ነገር ነው። አንቺም ስለማወራሽ ነገር ምናምን ታውቂያለሽ። እሱንም ደግሞ በተደጋጋሚ ስልክ ስደውልለት ምናምን ምን እንደማወራው ስለሚያውቅ ነው ያላነሳልኝም፣ ስልክ ያልመለሰልኝም ገብቶሻል አሰምሬ? በቃ ሀይሚና ብሩኬ በቃ ለደቂቃ እንኳን ተኮራርፈው መቆየት እንደሌለባቸው ሁላችንም እናውቃለን። ሁላችንም ማለት ነው ማለት ነገራቸውን ራሳቸው ቢፈቱ ጥሩ ነው። እኛ የሆነ በተናገርናቸው ቁጥር ነገሩን እያባባሱት ራሳቸው ነው የሚሄዱት። እነሱ ሳይዋደዱ ቀርቶ አይደለም። ያው አንዳቸው እኔ ለምን እሸነፋለሁ እሷ ትሸነፍ ወይ እሱ ይሸነፍ ምናምን በሚል ነው ሰውን ባይገባ ምናምን አሪፍ ነው። በጓደኝነት መሀል ራሳቸው ነገራቶችን ቢጨርሱ ምናምን ደስ ይለኛል። እኔ ራሱ ማለት ነው ግን በቃ እንደምንም ብለሽ ብቻ አገናኝ ማለት በወራሽ ደስ ይለኛል እኮ፣ አንቺ ግን እሱም ባለ ደውልልክና ሊመጣ ከሆነ እሱን ታናገረዋለሽ ደስ ይለኛል። ካልሆነም ደግሞ እኔም ወደ ቤት እሄዳለሁ ደስ ይሻለኛል።

ይፈልጋለሁ እሱ ግን መጥቶ ማለት እኔ እንደ ተጨንኩሽ ነግረዋለሁ። እኔ ያገናኝ ምናምን እንዳልኩሽ ብቻ ነግረዋለሁ። ግን እሱም መጥቶ አይደብረውም አውቃለሁ። ግን ያው ማውራት ስላልፈለገ ነው ብዬ ነው ማስበው። እና ፋሚሊዎች በቃ እንግዲህ እስኪመጣ ብሩኬን እስኪመጣ አንጠብቀው እና ያለውን ነገር ደግሞ ከሱ ጋር በደንብ እናወራለን ብዬ ተስፋ አደርጋለሁ። እሱ ያው እንደ ወጣት እንደ ጓደኛ ምናምን ነገር ያለውን ነገር ከሱ ጋር በደንብ እናወራለን። ደርሷል። ምን ይላል ብሩክ፣ ከብሩክ ምን እንሰማለን የሚለውን ደግሞ አብረን እስቲ ከእናንተ ጋር ሆነ የምናየው ነው። እስከ ቪዲዮ ፍጻሜ አብራችሁን ቆዩ፣ የትም እንዳትሄዱ መሄድ ክልክል ነው። እስቲ አጠቅባችሁ ያለውን ዋም ነገር ካለ ያዝ ያዝ፣ ፋንዲሻ ነገርን ካለ ያው ቤቱማ ማወቅ ሞቅ ሞቅ አድርጉ እስቲ። አሁንም ያለውን ነገር እያየን ነው

ብዙ ጊዜ የሚያደርጉ ነገር አለ። ስልክ ስደውልልህ አታነሳም፣ ቴክስት ልክልልህ አትመልስም። ጥሩ ሙድ ላይ ስላሉ እንቁ ጥሩ ሙድ ላይ እንዳሉ ኮኮ፣ አንተም ሳትነግረኝ ገብቶኛል። ማለት እንደዚህ ስላደረክ ማለት ነው። ማለት ከዛ በፊት ስልክ ስደውልልህም ታነሳለህ፣ ምናምን ብቻ እናወራለን። ታውቃለህ፣ በጣም ወደ በጣም ማከብርህ ምርጥ ጓደኛ እንደሆንክም ታውቃለህ። እንድምጥለ እና ብቻ እኔ ማለት ደብሮኝ ነው። በጣም እንደጨቀጨቁ በጣም እንትን እንዳልኩህ አውቃለሁ፣ ግን አንዴ ብቻ እንኳን ስልክ ይህን ያህል አሁን እንደዚህ መምጣትም አልፈልግም ነበረ። ገብተዋል አደለ? ስልክ እንኳን ቴክስት እንኳን ልትመልስልኝ ፈቃደኛ አለ ስምሪንም በጣም በቃ ማለት የመጨረሻ አማራጭ ስለሆነች ነው እውነታው። የብሩክ ሆነ እዚህ ጋ ይቅርታውን መቀበል አለበት። ያው ምንም ብታጠፋ ያው ጥፋቷ የእሱ ነው። እውነተው የእሱ ሆኖ መንገር ነበረባት። ከመሄዳዋ በፊት ያለውን ነገር እንዲሌ ነው እንዲ ሊያደርግ ነው ብላ መንገር ነበረባት። ትልቅ ስህተት ነው የሰራችው እና ይቅርታ ጠይቃለች። ይቅርታውን ደግሞ ሄደው ብሩክ መቀበል አለበት። ያው ማንም ሰው ያጠፋል፣ እሱም ሊያጠፋ ይችላል እና ከባድ ነው ግን ይቅርታውን መቀበል አለባት አለበት እና ከባድ ነው ግን እውነተው የእሱ ነው እና ምንም ማድረግ አይቻልም። እስኪ ቪዲዮዎችን አሁንም አይተን እንመለስ። ሰብስክራይብ እና ላይክ አይረስ ስበ እንደሆነ ምናምን ለእሱ ደግሞ አመሰግናለሁ በጣም በዚህን አክል ተጨንቀ፣ በዚህ ኬዝ ከሆነ የጠራኝ በጣም አመሰግናለሁ እና ብቻ ችግር የለም። እግዚአብሔር ያውቃል። ያው ሁለታችንም መረጋጋት አልቻልንም እና ያለውን ነገር እስኪ እናያለን አብረን። አይሻልም ማየት? አሪፍ እኮ ነው ቡራ። ግን አዎ ምን አለ መሰለ፣ ማለት እኔ መጫን የሚችለው ማውራትም የሚችለው አንተን ነው ማለት፣ እንደ ጓደኛ ማለት ነው። ምንም ነገር ላወራ የሚችለውም አንተን ነው። ገብቶሃል? ከም ነገራቶች በሰፉ ቁጥር አስቸጋሪ ነው የሚሆነው ላይፍ ላይ ገብቷል ነገ ከነገ ወዲያ ምናምን ሲባል በጣም ሰፊ የሆነ ይመጣና በኋላ ላይ በጣም የማትፈልገው የማትወጣው ችግር ውስጥ ልትገባ ትችላለ እኔ ሰው እንዲገባም አልፈልግም እኔም መግባት አልፈልግም በሁለታችሁ ጉዳይ ላይ ሁለታችሁም ነገራቶችን ወጣት ናችሁ ምናምን በጣም አውርታችሁ ተግባብታችሁ ነገራቶችን ምናምን መጨረስ የምትችሉ አይነት ሰዎች ናችሁ ገብተዋል አለ። ግንሽኮ ግን አሁን ማለት ሀይሚ ከኔ ጋ ያለ ሰው ናት አይደል? የሆነ ነገር ሀፕን ቢያደርግብኝ ልነግራት የሚችለው ላይሚ ነው አይደል? ሞር በጣም የምቀርባት እሷን ነው አይደለም። እና አንተ እንደዛ እያሰብክ እያለ እሷ ደግሞ ለአንተ እንደዛ ካላሰበች ላትናደድ ውሳኗን ወሰና የሆነ ነገር አድርጋ አንተ በቃ የራሷን ውሳኔ ወሰና ሄደ አንተ ምንም እንደማይሰማ አስባ ስትሄድ አያናድድህም? እኔ ልንግባባ አልቻንም። አንዳንዴ ልክ ነኝም ትላለች፣ ልክም አይደለሁም ትላለች። ምን እንደሆነች እንደሆነ እኔ ላውቃል። ሲያልኩኝም ታውቃለህ እንጂ እልህኛ ነው። ላይፍ ላይ እልህ ከባድ ነው። እልህ መሆን ያለበት በቃ በሌላ ነገር ምናምን ነው እንጂ ላይፍ ላይ እልህ ካለ አስቸጋሪ ነው። እስፔሻሊ ደግሞ ሴት እዚች ጋ ካለች አስቸጋሪ ነው። ማለት ተነጋግሮ ምናምን መፍታት ነው እንጂ በጣም በጣም እንደምትቀረ በጣም ጓደኛ እኔ እንጃ ብቻ፣ በጣም ብዙ ሰው እንደሚቀናባችሁ ነው የማውቀው። እኔ ፐርሰናል ብዙም ሰው የሚያውቀው በዛ ልክ ነው። የዛሬው ቪዲዮ ምንም ማድረግ አይቻልም። ያው ያው ምንም እንትና፣ በቀጣይ ምን እንጠብቃለን የሚለውን ደግሞ ከእናንተ ጋር ሆነ የምናይ ነው። ስለነበረን ጊዜ አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። በቀጣይ ያገኛችኋለሁ። ሰላም